እንግዲህ እናቲ የልቡን ተናግሯል። እውነት ለመናገር ስለ ሄሉ ያለውን ነገር ሁሉ ተናግሯል። እውነት ለመናገር የተናገረው ነገር ሁሉ ትክክል ነው። እንግዲህ ዛሬ ደግሞ እያ እንግዲህ ወደ አርባ ምንጭ ገብቷል ማለት ነው። በጣም ነው የሚገርመው፣ የእውነት በጣም ነው የሚገርመው። አሁን ይሄን ሊሳስበው ማለት ከቤተሰብ ጋር እንግዲህ የሆነ ለመተዋወቅ ደግሞ ከቤተሰብ ጋር እንደ የተካሰበ ሄሉን ለትዳር ይፈልጋታል ማለት ብዬ አሰብኩኝ። እስካሁን ግን አላመንኩም ነበር እውነት ለመናገር። ዛሬ ናቲ ምናለ ሄሉን ያገባ ሰው የታደለ ነው። ለእኔ ብትሆንልኝ ደስተኛ ነበርኩ። ነገር ግን አልሆነም፣ አልሆነችም ሄሉን ብኔ አቃታለሁ ጥንቅቅ አርጌ በጣም ብልስ ሴት ናት። በጣም ጀግና ሴት ናት። እሷን ያገኘ የታደለ ነው ብሏል ለእንዳልክ ተስፋ ነበረኝ አሁን ግን ተስፋ እንትን እያለ ነው ምክንያቱም አላቅም ብቻ ደግሞ አርባ ምንጭ ሄዶ ደግሞ ነገ ከእንዳልክ ጋር ይገናኛል እንዴ ብዬ ደግሞ ትንሽ እንትን አልኩኝ ማለት ነው ምክንያቱም አላቅም ሰላም እንዴት ናችሁ ደህና ናችሁ ወይ አቢ ነኝ ለዚህ ቤት አዲስ ከሆናችሁ ቤተሰው ሁኑ አብራችሁ ላላችሁ አመሰግናለሁ ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ ይህ ቪዲዮ ከተመቻችሁ ላይክ እና ሼር ኮሜንት አስተያየት ስጡ ወዳችኋለሁ አክብራችኋለሁ ባላችሁበት አለም ዳርቻ ሁሉ ሰላማችሁ ይብዛ ዛሬ ናታን ሲያወራ አምባው እየተናነቀው ነበር በእውነት ሄሉን ያፈቅራታል ይመስለኛል ግን እሱ ያለው ከሀገር ውጭ ስለሆነ ከሀገር ውጭ እና ሀገር ውስጥ ሆናችሁ ፍቅር ደግሞ ትንሽ ይከብዳል ብዬ ነው የማስበው እውነት ለመናገር እና እንግዲህ፣ ዛሬ እሱ ደግሞ ሂዷል። አርባ ሚንጭ ማለት ነው፣ አብነው የሚባለው ልጅ ማለት ነው። አርባ ሚንጭ ሂዶ እንግዲህ ከእናቷ ከአባቷ ጋር ተገናኝቷል። እና ነገ ደግሞ ይሄ ሁሉ እዛ ሂዳ ትገኛለች የሚለውን እንግዲህ አብረን የምናይ ይሆናል። እናታን ከዚህ በኋላ ስለ ሄሉ ጉዳይ ቪዲዮም አልሰራም፣ አልመጣም፣ የመጨረሻ መልሴ ነው። ዛሬ ሄሉን ያገኘ ሰው ታድሏል፣ ተንከባክባችሁ ያዘዋት፣ በጣም ብልስ ሴት ናት፣ በጣም ጀግና ሴት ናት ብሏል። እንግዲህ ናቲ ያው፣ ብዙ ጥያቄ እየቀረበለት ስለሆነ በተለይ ቲክቶክ ላይ ላክ ሲገባ በጣም ጥያቄዎች ይቀርቡበታል ስለ እሷ ማለት ነው። ስለሚቀርቡበት ነው እንግዲህ እየተናገረ የነበረና ዛሬ እንግዲህ የመጨረሻ መልሱን ሰጥቷል። እኔ በጣም ነው የተገረምኩት ማለት ነው ዛሬ ምን አለች ሱስ ነው የምትባለው አለች ይሄ ነገር የእውነት ባይሆን የሄሉ እና ያብ እጅን አላስገባበትም ነበር ግን የእውነት ስለሆነ ነው እጅን ያስገባሁበት ስትል ደግሞ ትንሽ ለማመንም ወሰንኩኝ ማለት ነው እና ሄሉዬ ጥቁሩም ጥቁሩን በሬ ነጭ ነው ካለች አትመለስም ይመስለኛል ማለት ነው እና አላውቅም ብቻ የሄሉ ነገር ማለት ነው እየፈራችሁ ይመስለኛል። አሁን ላይ ፈርተዋለች፣ ነገ ምን ዋስትና አለኝ ምናምን የሚል ነው። እንግዲህ ናቲ፣ እንግዲህ ከአንተም ደግሞ ፈጣሪ ላንተ ያለውን ደግሞ ላንተ ያዘጋጀልህን ይስጥህ። ያው ከሄሉ ጋር ብዙ ነገር አሳልፋችኋል። ብዙ ብዙ እውነት ለመናገር ብዙ ነገሮችን አድርጋችኋል። ብዙ ነገር አሳልፋችኋል። ደስ የማይ ደስ የሚል ጊዜ ሁሉ ነው ያሳለፋችሁት። እውነት አንተ የሰጣትም ፍቅር ማንም አልሰጣትም። እውነት ለመናገር ማለት ነው። ቪዲዮዋቸውን መለስ እያላችሁ ስታዩ እናቴና ሄሉ በፊት በጣም ደስ ነበር የሚሉት ማለት ነው። እሷም ጎበዝ ናት፣ ለማንም አትሰበርም። በጣም ጎበዝ ናት ማለት ነው። በዚህ አጋጣሚ እኔ አደንቃታለሁ። ለማንም ፍንክች የምትልሽ አይደለችም ነበር። እና ግን አልሆነም። እሱ ተነስቶ እንግዲህ ወደዚህ ሲመጣ ሁሉም ነገር ተበላሸ ማለት ነው። እንግዲህ ፈጣሪ ያለውን የወሰነው ነው የሚሆነው። በእንዳልክ ዙሪያ ስመጣ ብዙዎቻችሁ ኮሜንት እንዳልክ እንኳ ጴንጤ ነው ፕሮቴስታንት ነው እንዴት ነው ሄሉን ሊያገባት የሚችለው ብላችሁኛል። እኔ እንግዲህ እንዳልክን የማውቀው ኦርቶዶክስ ነው። እኔ መቼ እንዲሁ አላውቅም። ይቅርታ አድርጉልኝ። በዚህ አጋጣሚ እኔ አላውቅም። እስካሁን ኮሜንት ስትጽፉልኝ ነው እኔ ያየሁት። እውነት ለመናገር እኔ አይመስለኝም ነበር ማለት ነው። ምክንያቱም አይዶን ነው አላውቅም እንግዲህ ያው እሱም ድምፁን አጠፋ ጠፋ ማለት ነው። ምክንያቱም ሄሉ የማትመለስ መሆኑን አወቀ መሰለኝ ተስፋ ቆረጠ መሰለኝ አላቅም ጠፋ ማለት ነው። እውነት እኔ እንጃ ብቻ እንግዲህ ሄሉ የማን እንደምትሆን እናቃ ታያብ እናታ እንዲያልክ ነው። እንግዲህ ናቲ እጁን አውጥቷል ከዚህ በኋላ ማለት ነው። ናቲ ሄሉ እጁን አንስቷል። ከዛሬ ጀምሮ የዛሬ የመጨረሻ ቢሆን የሰራው ማለት ነው። ያብና እንዳልክ እንግዲህ እናያለን አብረን ማለት ነው። አሁንም የምናየው ያብና እንዳልክ ነው። ያብና እንዳልክ ደግሞ ነገ ተገናኝተው ታያላችሁ። ያብና እንዳልክ ደግሞ ይገናኛሉ። ዝም ብላችሁ ጠብቁ ማለት ነው። ጠብቁ። አርባ ምንጭ ሄዱ አለ ነገሩ። በገዛ መኪናው አይደል የሚሄድ፣ ወጨለበት። ምን ችግር አለው? አሽከር የሚያሽከረክረው እሱ፣ መኪናው የሱ ለነገሩ ታያላችሁ፣ ይገናኛሉ፣ ከእንዳልክ ጋር ማለት ነው። ዝም ብላችሁ ተመልከቱ። ምን አለች ትሉኛላችሁ። ለማንኛውም ማብራሪያ እናያለን። መልካም ምሽት ይሁንላችሁ። ሄሉ የትናፍቂናለሽ? ናፍቀሽናል። ብቅ አላልሽም ዛሬ በየትም ቦታ ላብት ገቢ ጥሩ ነው።